ንዲ ሳ ብረት ከመ ይደረብንና በሁለት ወገን ድንግል የሆነ የምትሆን መቤታችን ቅድስት ድንግል ማርያም ተአምር ነው። የቁስጥንጥንያ ሊቀ ጳጳሳት የሆነ ዮሐንስ አፈወርቅ የሚባል አንድ ሰው ነበረ። እርሱም የቅስናና የሌቀበጵስና ሹመት ከመቀበሉ በፊት ጴጥሮስ መክፈቻ ሰጠው፣ ዮሐንስም ወንጌልን ሰጠው። አትፍራ ይዞ በምድር ያሰርከው በሰማይ ታሰረ ይሁን፣ በምድር የሚፈታው በሰማይ ተፈታ ይሁን አ መንፈስ ቅዱስ የሚያደረብህ አዲስ ዳንኤል ሆይ እኛ ከታላቁ መምህራችን ከኢየሱስ ክርስቶስ ዘንድ ወደ አንተ እንደተላክን እወቅ አሉት። የመንግስት ከሰማያት መክፈቻ የተሰጠኝ እኔ ጴጥሮስ ነኝ። እነሆ በዓለም ዳርቻ ሁሉ ቤተ ቤተክርስቲያን መክፈቻ ሰጥተው አለ። ሁለተኛውም በጥንተ ስብከቴ በወንጌል ውስጥ ቃል አስቀድሞ አለ። ያ ቃልም እግዚአብሔር ዘንድ ነበረ፣ እርሱም እግዚአብሔር ነው። የተናገርኩ ነው ዮሐንስ ነኝ ከመናፈቃን ላይ